በመድረኩ ላይ የተገኙት የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ መድረኩ የሀገራዊ የመምህራን የምክክር መድረክ አካል መሆኑን ጠቁመዋል። በመምህራንና በትምህርት ዘርፍ ባለሙያዎችና ባለድርሻ አካላት በዘርፉ የሚስተዋሉ ችግሮችን በመለየት ለውጤታማነት የሚያግዝ ውይይት መሆኑንም ገልጸዋል። መምህራን በሀገር እየተከናወኑ ያሉ የልማት ተግባራትን በመረዳት ንቁ ተሳትፎ ከማድረግ ባሻገር በተሰማሩበት መስክ ለሀገሬ ያገባኛል የሚል ትውልድ የመቅረጽ ኃላፊነታቸውን በተገቢው ለመወጣት ለማስቻል ያግዛል ብለዋል። አዲሱ ትውልድ ሀገርን ከውስጣዊና ውጫዊ የጥፋት ኃይሎች በመታደግ በሀገር ግንባታ የራሳቸውን አሻራ በማስቀመጥ ረገድ መምህራን ከፍተኛ ድርሻ ሊወጡ እንደሚገባ መወያየታቸውንም አቶ ዳዊት ገልጸዋል። በመምህራን በኩል የተነሱ የመኖሪያ ቤት፣ የመስሪያ ቦታ ርክክብ፣ የትምህርት ቤቶች እድሳትና የኑሮ ውድነትና ሌሎች ተያዥ ጉዳዮችን ለመቅረፍ በትኩረት ይሰራል ብለዋል። እነዛ ላይ አሁን እኛ ኮሚቴ አዋቅረን 92 መሬት ተገኝቶ ለስድስት ማህበር የሚችልና ሌሎች ደግሞ ከይግባይ ነጻ ነው መኑና፣ ቀጣይ ይህን ችግር ለመፍታት እኛም ከነሱ ጋር ውይይት አድርገናል። ሌሎችም በመማር ማስተማር ባሉ ጉዳዮች ላይ አንስተናል። ከትምህርት ጥራት አንጻር መምህሩ የተሰጠውን ክፍለ ጊዜ በአግባቡ እንደሚጠቀም ተማሪ ምሳሌ መሆን እንዳለበት ሁለታ ሁሉም መምህር ሆሳዕና ውስጥ ከተማሪ በላይ ብዙ መምህራን አለ። ይህ መምህር ይሰራል የሚለውን አንስተን መምህሩም ያለውን የትምህርት ጥራት አብሮ ለመስራትና ከኛ ጋር እንደሚሰሩ አንስተዋሉ። ከዚህ አንጻር ያነሷቸው ጥያቄዎች ተገቢ የሆኑ ጥያቄዎች አሉ። በእኛ ደረጃ የሚፈቱ ችግሮች አሉ፣ በክልልና በፌዴራል የሚፈቱ ችግሮች አሉ። ያነሱን ጥያቄዎች እኛም ወስደን ደግሞ ለሚመለከቱ እናቀርባለን ማለት ነው። የውይይት ሰነዱን ያቀረቡት የሆሳዕና ከተማ ትምህርት ቤቶች ጽሕፈት ቤት ኃላፊ አቶ ብርሃኑ ዱኔ ትምህርት ሁሉን አቀፍ ዘላቂ ለውጥና ፍትሐዊነትን ለማረጋገጥ የሚያግዝ በመሆኑ ለዘርፉ ልዩ ትኩረት በማድረግ ችግሮችን ለይቶ በመቅረፍ መፍትሄ ለማግኘት የሚያግዝ ውይይት መሆኑንም ጠቁመዋል። መድረኩ ያስፈለገበት ምክንያት በሀገሪቱ ማህበራዊ ኢኮኖሚያዊና ፖለቲካዊ እንዲሁም ዲፕሎማሲያዊ ጉዳዮች ላይ አቋምና ግንዛቤ ኖሯቸው በሀገር ግንባታ ላይ የራሳቸውን አሻራ እንዲያስቀምጡ ለማስቻል ነው ብለዋል። ውጫዊ ችግሮች ምንድን ናቸው? ውስጣዊ ችግሮች ምንድን ናቸው? ስለዚህ በኢኮኖሚ መንግስት ምንሰራ፣ በፖለቲካው ምንሰራ፣ በማህበረሰብ ምንሰራ፣ በዲፕሎማሲያችን ምንሰራ፣ ስጋቶችስ ምንድን ናቸው የሚለውን ዋና ዋና ሀሳቦችን ያልሰራባቸው ነገሮች፣ ስጋቶች ምንድን ናቸው የሚለውን እንዲያውቁ ነው የምንፈልገው። ስለዚህ ማምሩ ይህን ይዞ አስተሳሳሪ ና ፖዛቲቭ የሆኑ ትርክቶች ሁሉንም አንድ ላይ ሊያደርግ የሚችል ሁሉንም የህብረተሰብ ክፍል ሊያጋራ የሚችል አስተሳሰቦችና አስተሳሳሪ የሆኑ ትርክቶችን ማምሩ እንዲነገር ነው የሚፈልገው። የትምህርት ጥራትን ለማስጠበቅ ለተማሪዎች ልምድ ባላቸው መምህራን የማጠናከሪያ ትምህርት እንዲሰጥ የማድረግና በከተማ አስተዳደሩ ለሚገኙ 18 ትምህርት ቤቶች ለመማር ማስተማር የሚውሉ መጻሕፍትን የማሟላት ስራ ተሰርቷልም ብለዋል። በመድረኩ የሆሳና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ፣ የከተማ አስተዳደሩ የመንግስት ዋና ተጠሪ ተሻለ ደቦጭ፣ የሆሳና ከተማ አስተዳደር ትምህርት ቤቶች ጽህፈት ቤት ኃላፊ አቶ ብርሃኑ ዱኔና የከተማው አስተዳደር አመራር አካላት፣ ሱፐርቫይዘሮች፣ መምህራንና የትምህርት ባለድርሻ አካላት ተሳትፈዋል።